አሰላም ዐለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም ብያለሁ። ምንድን ብዝት ይበል እያልኩኝ ዛሬ አሁን ይዤላችሁ የመጣሁት ምለቅላችሁ ቪዲዮ ታያላችሁ። ይህ ሰው ከዚህ በፊት አስተዋውቄላችሁ ነበር፣ ግን ማንም የረዳው ሰው የለም። በጣም ያሳዝናል። እንድትረዱት ነበረ ኩላሊቱን ሁሌ እንደሚታጠብ አስታወቅኳችሁ ነበር። እስኪ ቪዲዮን እስከ መጨረሻ እንከታተለውና ሁላችሁም የቻላችሁትን ያህል መረዳታችሁን አትዘግዩ። እንዲሁም ለመላው እስልምና እምነት ተከታዮች በሙሉ ኢድ ሙባረክ ብያለሁ። ይቅርታ ዘግቻለሁ። አሰላሙ አሌይኩም ወራህመቱላሂ በረካቱ ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም ብያለሁ። በያላችሁ በሰላማችሁ ብዝት በል እያልኩኝ ዛሬ ድንገት ይህም ቪዲዮ እያያችሁ በመሀል ትንሽ የማስታወቂያ እስከ መጨረሻው ወንድማችሁ የምትወዱ አባታችሁ የምትወዱ እስከ መጨረሻው ከኔ ጋር ቆዩ። ይህም ቪዲዮ ሳታሳልፉት ማለት ነው። እንግዲህ ዛሬ የመጣ ነው። የት ነው ያለነው? የወንድማችን ቤት እንዲሁም ጓደኛዬም ነው። ደንበላሽ ይባላል አጋጣሚ ምንም በማያውቀው ምንም በማያውቀው ክስተት የድንገት ሳያስበው ምንም ሳይሆን ድንገት ኩላሊቶቹ ፌል አድርጓል እና እንርዳው ነው እላችሁ እዚህ ላይ በምታዩት የባንክ አካውንቶች በተለጠፉት ኦሮሚያ አቢሲኒያ እና ንግድ ባንክ አለ አንድ ብር ለምን አትሆንም ሁላችሁም ወንድማችሁ የምትወዱ አባታችሁ የምትወዱ ልጅ ያላችሁ ሁላችሁ ምንም ሳታልፉ ከዚህ በፊትም አላሳፈራችሁኝም ሰው እንደዚህ ታሞ እርዱልኝ ስላችሁ በሚሊየን የሚሆን ብር ሰብስቦልኛል በጣም ነው መሰግናችሁ። አሁንም አታሳፍሩኝም። ሙስሊም ክርስቲያኑ፣ ምንም ሳትሉ ሃይማኖት ሳትለያዩ ሁላችሁም ባላችሁ እርዱላችኋለሁ። እንግዲህ ምን እንደሆነ ከባለቤቱ አንዳንድ አንድ ነገር እንዲሁም ደንበላሽ ማለት ማን ነው? የሁለት መንታ ልጆች አባት ነው። በተረፈው እስኪ ወደ ባለቤቱ ላስተላልፍላችሁና አንድ አንዳንድ ነገር ትበሉ። ሰላም፣ ውድ የኢትዮጵያን ህዝቦች፣ በውጭ በሀገር ውስጥ የምትገኙ ደጋግ ኢትዮጵያን፣ ባለቤቴ ደንበላሽ አበራ ይባላል አጋጠመው ሁለቱ ክላሊቶቹ ፌል አድርጎ አሁን ላይ በዲያሊሲስ ላይ ይገኛል። ዲያሊሲሱንም እንድናረግ ያገዙም ቤተሰቦቻችንና ጓደኞቻችን ናቸው። እና አሁን ከኛ አቅም በላይ ሆኖብን እጄን ወደ ኢትዮጵያ እጄን እየዘረጋው ነው። ደጋግ ኢትዮጵያን በውስጥም በሀገር ውስጥም ያላችሁ በውጭም ያላችሁ እርዱኝ እባካችሁ። የመንታዎች አባት ነው። ባለቤቴን አትርፉልኝ ለልጆቼ ስትሉ እባካችሁ። ደጋግ ኢትዮጵያን በመድኃኒዓለም ስም እጠይቃችኋለሁ፣ እለምናችኋለሁ። እባካችሁ እርዱኝ፣ የቻላችሁትን ለእኛ፣ አንድ ብር ለብር ዋጋ አላት እና እባካችሁ የቻላችሁትን እርዱኝ። እባካችሁ ባለቤቴን አትርፉልኝ። እባካችሁ እርዱኝ፣ ባካቸው ብዬ፣ የሰው ፊት ማየት ይከብዳል በቃ ልጆች ማያድግልኛል ንታ ልጆች ናቸው። አሁን የግድ በሕይወት እንዲቆይ ዲያሌሲሱ መቀጠል አለበት። ዲያሌሲሱን ደግሞ አሁን ከአቅማችን በላይ ሆኗል። በጣም ከባድ ዋጋው ነው። ኢትዮጵያ ላይ ታውቁታላችሁ መቼስ ያለው ዋጋ ሰባት ሺህ ነው ለአንድ ዲያሊሲስ የምናወጣው። በሳምንት ደግሞ እሱ የሚታጥበው ሁለቴ ነው፣ 14 ሺህ ብር ነው የምናወጣው ለሳምንት ማለት ነው። ንቅለተ ከላ ደግሞ የግድ መደረግ አለበት ያለበለዚያ በዲያሊሲስ ብቻ እንዴት ይቆያል? ንቅለተ ከላውን ደግሞ እዚህ ሀገር የለም ውጭ ነው ያለው እና ለውጭም ደግሞ ብር ያስፈልገናል የግድ እና ደጋግ ኢትዮጵያን እባካችሁ እርዱን የቻላችሁትን እስከ አራት ነጥብ ሚሊዮን የታዘዝ ነው ተጠየቅ ነው እባካችሁ ደጋግ ኢትዮጵያን የቻላችሁትን እርዱን። የመንታዎች አባት ነው እሱ። በፊት በስራ ላይ ነበረ ስራ እየሰራ ነው መጥቶ ድንገት ያው ግፊት ነበረበት። ግፊቱን ለመታየ ሲሄድ ነው ሁለቱን ኩላሊቶቹ ፌል አድርጓል ተብሎ የተነገረን። ለእኛም በሰዓቱ አስደንጋጭ ነበር። እኔም ስራ ነበረኝ። አሁን ግን ስራ ይንትቼ እሱ ማስታመም ሆኗል። ስራ ምንም በቃ የምሰራው ስራ የለም አሁን ላይ ስለዚህ፣ እባካችሁ ከባድ ነው ልጆቼ በምን እንደማስተምር ግራ ገብቶኛል። ደጋግ ኢትዮጵያ ነው እባካችሁ። ቁጭ ብዬ እሱ ታሞብኝ ልጆች ያሉ ትምህርት ቤት አለብኝ የቤት ኪራይ ያለብኝ፣ እንዴት ነው የማደርገው? ግራ ገብቶኛል። እባካችሁ እርዱን የቻላችሁትን። ያለ አይዞሽ፣ በቃ አታልቅሽ፣ አይዞሽ፣ አታልቅሽ እና ውድ ቤተሰቦቻችን እንደምታዩት የሁለት መንታ ልጆች እናት ባለቤቱን የድንበላሽን እንበዋን አብሱላት እሱንም የምትችሉ አንድ ብር ምን አትሆንም። የማትችሉ በጸሎታችሁ በዱዓ ከጎኑ ልትቆሙ አስቡት። ንቅለ ተከላው የሚያስፈልገው ከአራት ሚሊዮን ብር በላይ ነው። እሱም እዚህ ኢትዮጵያ ሳይሆን ገና ውጭ ሄዶ ነው መታከም ያለበት ማለት ነው። ኢትዮጵያ ደግሞ ልታከም ቢል ቢያንስ ወደ አንድ ሚሊዮን ምናምን ሊፈጅ ይችላል። እሱም ወረፋውን እንደምታውቁት ነው። አንድ ሆስፒታል ነው ያለው። አሁን ኩላሊቱን ንቅለ ተከላ ለማድረግ ቢያንስ ወረፋው ለሁለት ዓመት ከምናምን ነው። እስከዛ ድረስ በህይወት መቆየት ይችላል አይችልም። ኩላሊት እንደዚህ ቢቆይ ራሱ እየታጠ የሚታጠበው በሳምንት 14 ሺህ ብር ነው የሚያስፈልገው ማለት ነው። ከየት ይመጣል? እሱም ስራ አቁመዋል፣ እሷም ስራ አቁማለች። እና ውድ ቤተሰቦቻችን አታሳፍሩን። ከጎናችን ከጎናችን ሆኖ እላችኋለሁ። በአላህ እያቸኋለሁ፣ ምችሉ ሁላችሁ ከጎናችን ሆኖ፣ ሁላችንም ባለን አንድ ብር እንዳ አንድ ብር ብትሆን ሳትንቁ፣ ሁላችንም ከጎኑ ሆን እንርዳው ነው ብላችሁ ስላዳመጣችሁ እናመሰግናለን። ሰላም አለይኩም ወረቱላ። እና ውድ ቤተሰቦች ተመልሼ መጥቻለሁ። እንግዲህ እንዳያችሁት በጣም የሚያሳዝን ነው። ከዚህ በፊትም ለቅ የላችሁ ነበር ቪዲዮን፣ ግን ማንም የረዳው ሰው የለም። ሰው በጣም ተጨካክኗል። በጣም ትንሽ ብር ነው የተላከለት። በጣም ትንሽ ብር የላካችሁለትም አላ በወጣችሁበት ተካላችሁ እጥፍ ጥፉን አድርጎ ይስጣችሁ። እንሻላ አላ ጤናችሁን ይጠብቅላችሁ ክፉ አይንካችሁ በሽታ ያገኛችሁ እያልን ያው እሱም ይመርቃችኋል ሁላችሁም። እና ውድ ቤተሰቦቻችን ሳንጨካከን ያለንን አንድ ብር ለምን አትሆንም ትናንሽ ብርን ብትሆን የምንልከው ብር ከሰው ብዛት የተነሳ ለእሱ ልጠቅመው ልናድነው እንችላለን ማለት ነው። ቪዲዮ ላይ እንደሰማችሁት የሁለት ልጆች የመንታ ልጆች አባት ነው። በጣም ከባድ ነው። ሚስትየውም ወታም መስራትም አችልም፣ እሱም ታሞ በሱ ተኝቶ የሄዳም መስራትም አችልም ማለት ነው። ሁለት ልጆች አሉ፣ እሱ ታሞ ተኝተዋል። ማንም የላቸውም። እና እንርዳው ነው ብላችሁ አንጨካከን፣ እንደ ወንድማችን እኔና ሁላችንም ያለንን ትንሽን ብትሆን ሳትጨክኑ የለጠፍኩላችሁ አካውንት ቪዲዮ ላይ ያለው እንዳለ የእሱ የባንክ አካውንቶች ናቸው። እሱ ላይ ላኩለት። ሌላ ሰው ጋር ማንም ሰው ጋር አይደለም የሚደርሰው፣ ላኩለት። ለሱ ትንሽም ለማትሆንም መቶ ብርም አንድ ብርም፣ አምሳ ብርም ለማትሆንም፣ ደስ ያላችሁን ምችሉትን ያህል እርዱት ነው ምላችሁ። እንግዲህ ቪዲዮን ከለቀኩት በጣም ቆይቻለሁ፣ ከሁለት ወር ምናምን በላይ ሳይሆን አይቀርም እና በጣም ትንሽ ብር ነው በቃ አምስት ሺህ ኢትዮጵያ ብር የማይሞላ ነው፣ ሶስት ሺህ ብር የማይሞላ ብር ነው የተላከለት እና በጣም በፊት እንደዚህ ሰው እርዳታ ነው ስቴክ በጣም ሰው ምንም አይጨካከንም። አሁን ምን እንደነካው አላቅም። በጣም ይላክ ነበረ ብዙ ብርም። ከዚህ በፊትም ለተወሰኑ ሰዎች እርዳታ ጠይቄ በጣም ብዙ ብር ነው በሚል የሚቆጠር ብር ገብቶላቸዋል ማለት ነው። እና የወንድማችን ኩላሊቱም በየጊዜው ነው የሚታጠበው ታውቃላችሁ። ያው ኩላሊት ፌል ያደረገ ሰው ምን እንደሚያስፈልገው ማለት ነው። እና በጣም ከባድ ነው። ምንም የሚረዳው ሰው የለም። ምንም እንትን የለም። እና እንረዳው ነው ብላችሁ ሳትጨከኑ እንርዳው። ሁላችሁም ከአላህ ከፈጣሪ ታገኛላችሁ። ያላችሁን ያህል ሳንጨካከን እንርዳው። ተኝቶ የውስንት ጊዜ ሁላ ጊዜ መታጠብ አስቡት። በጣም ብዙ ብር ነው እዛ ላይ እንደሰማችሁት የተጠየቀው። ያንን ሁላ ማግኘት ካልቻለና ና ኩላሊት ስንትን ካልተደረገለት በስተቀር መኖር አይችልም። ለልጆቹ ማስቡ። ለሱ ብቻ ሳይሆን ለልጆች ይኑርለት እላችኋለሁ። ስላዳመጣችሁን አዳመጣችሁን ከልብ እናመሰግናለን። አሰላሙ አሌይኩም ወረመቱላ ላይ በረካቱ ባይ ባይ።